ከኢትዮጵያ ኑሮ በጣም አስር የእነሱ እስር ቤት ይሻላል። ከኢትዮጵያ ኑሮ የዱባይ እስር ቤት ህይወት ጥሩ ነው ብሎ ማውራት በጣም ከባድ ነው። እዚ ያደረሰኝ ጌታዬ እንጀራ ትጋግራለች አደርሳሉ። እዛ ግን በጣም በቃ ቁልቁል ነበር እናቴ የሆነ ሰዓት አሰላሙ አለይኩም ወራህመቱላሂ ወበረካቱ፣ ውድ ቤተሰቦቼ እንደምን አላችሁ? እንላችሁን በያላችሁበት ሰላማችሁ በዚህትበላይ በዛሬው ፕሮግራሚ መግቢያ ላይ እንዳያችሁት አንድ ትእህታችን፣ የዱባይ እስር ቤት ከኢትዮጵያ ኑሮ የተሻለ ነው ትላለች። ሌላኛዋ መልስ እየሰጠቻት ነው። ሌላ አንድ ሹፌር እጅግ አጸያፊ ተግባር ፈጽሟል። እሱን እናያለን። የታኩር አሳዛኝ ክስተትና የእናቱ የነበረችበትና እንዲሁም እሱ የፈጸመው ስህተት መስዋእትነት እንዳስከፍለውና ከአላህ ጋር እንዳጣለው እናያለን። ቪዲዮው ላይክና ሼር እያደረጋችሁል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 እንደሰማችሁት ነው ቤተሰብ፣ የዱባይ እስር ቤት ከኢትዮጵያ ኑሮ የሚሻልበት መንገድ እየገለጸች ነው። ግን እዚህ ጋር አላማው አንድ ሰው ሲታሰር መብላት መጠጣት ብቻ ከተሳካለት ጥሩ ነው ማለት ይቻላሉ? የአላማችን የሰው ልጅ አላማ መብላት መጠጣት ብቻ ነው የሚለውን ማየት ይጠበቅብናል። አንድ ትህት ደግሞ ከዚህ በተቃራኒ የምታወራን ነገር አለና ቪዲዮውን እንከታተል እስኪ። ከኢትዮጵያ ኑሮ የዱባይ እስር ቤት ይሻላል ብላ ነበር። ከኢትዮጵያ ኑሮና ከሳውዲ አረቢያ እስር ቤት ኢትዮጵያ ኑሮ ይሻላል። እስር ቤት ህይወት ጥሩ ነው ብሎ ማውራት በጣም ከባድ ነው። እስር ቤት ውስጥ ምንም ደስ የሚል ነገር የለም። ነጻነትን ማጣት ምንም ነገር የለም። ደስ የሚል ነገር ምንም የለም። ደስ የሚል ነገር እዚህም እኮ ትበላለህ ተጠጣለህ እኮ፣ ውጪም እኮ ይበላል ይጠጣል እኮ። ግን እስር ቤት ውስጥ እንዴት አይነት ደስተኛ ህይወት ልትኖር ትችላለህ? ከማንም ጋር እኮ አትገናኝም እኮ

ከሁለት ወር ቆይታ በኋላ እስር ቤት ፍርድ ቤት ሄድን፣ ቀረብን። ከዛ ያጠፋነው ወንጀል እኛ ሀጅ ነቢ ከሆነ ወንድ ጋ ተቀላቀለ ሴት ነው በሚል የታሰርነው፣ ማለት ትዳር ካልያዘው ቤተሰብ ካልሆነ ወንድ ጋ ተቀላቅሎ የተገኘ ሴት በሚል ኢክቲላ በሚል የታሰርነው እና እስር ቤት ፍርድ ቤት ስንቀርብ አንዳንድ ነገራችንን ታስረን ነበር፣ በሰንሰለት ሰንሰለታችን ይጮህ ነበር። አትጎትሽኝ አትጎትሽኝ ተባባልን ነበር። ወደ እስር ቤት ፍርድ ቤት ቀረብን፣ ተፈረደብን ሁለት ወር ሁለት ወር እና አርባ ጅልድ ማለት ለመገረፍ ማለት ነው። አርባ ጅልድ እና ሁለት ወር ትርድ ተቀጣን። እሺ ተመልሰን መጣን። መጣን ያው ቀጠለ እዛው አርባ ጅልዱ አርባ ጀልድ ጀልድ ማለት ግርፋት ነው እንደምታውቁት። አልሐምዱሊላ በጣም ደስ ይላል። ሳዑዲ የሸሪያ አገር ስለሆነች ሀጂ ነቢይና ሴትና ወንድ ስለተቀላቀሉ ነው። አላህ ኢትዮጵያንም እንደዚች አይነት አገር ሰላም ያለት ሀገር አላህ ያደርግልን። በወንጀል እንደው ተዘፍቀን እድሜ ለካችንን እንዳይወስደን አላህ የሰላም አገር የሸሪያ አገር ሀገራችንን እንዳያደርግልን እላለሁ። የእናት ነገር ሲነሳ እናታችን በልባችን ውስጥ ናት። ሁላችንም የእናታችን ነገር በጣም ያሳስበናል። እናታችንን እንወዳለን። እና ስትባል ሁለ ነገራችን ናትና፣ ይሄ ልጅ እንደ ታውቁታላችሁ ታኩር ይባላል። ስለናቱ የሚናገረው ነገር አለ። አሁን ፌመስ ታዋቂ ባለ ሀብት ሆኗልና ያለህበት ህይወት ነው። አረሳምና ስለናቱ የሚለው ነገር አለ። እንስ ነው ጥሩ ሷይ እንጀራ ተጋግራለች አደርሳለሁና እዛ ግን በጣም በቃ ስኩልኩል ልባብ ይነበር እናቴ የሆነ ሰዓት እንደዚህ ቤትም ጠምናም ሰዓት እሺ ስታለቅስብ ምናምን ምናምን በቃ የሆነ የደብረኝ እና ጫካ ነበር። ሙሉ በቃ ዝም ብዬ በጎቼ ምናምን እያገረሁ በጣም በጣም ካላህ ጋር ስለማወራ ነው እኔ ሰምቶኝ ነው በበጋር ጎዛ ያደረሰኝ እንጂ ምንም። በቃ ምን ትለው ነበር? ምን ነበር? በቃ እናቴ ምናምን እያልኩ እናቴ ሳልጦር እንዳልሞት ነበር። ያው የእናት ነገር ካወቃችሁ ትቀባር ነው እንዴት? ስንቱ ወደ ውጭ በዛ የሚሰደደው ወጣቱ ብዙ ነገር መከረም ነው ለእናቱ ብሎ አርገ መቼም ወጣቱ እኛ ድል ብሎ ነው እ ወጣት ብሎ እናቱ እዛ ጋ የሆነ ነገር ተቸገረ ካ አያስችለውም። በተለይ ወንድ ላይ አያስችለውም። እኔ ደግሞ ጣሁ ነበር ማ እናቴ እንደዚህ ስትል እና ቤታችን ለራሱ እንደዚህ ከፍ ያለኝ በላይ እራሱ የለም። እንደዚህ ብዙ እና ጓደኞች ብቻ ሀገር ይዛት ውስጥ ያሉ ጓደኞች እኔ ምን የሆነ መጦር አለ የሆነ ካዲዳሹ የሚባለው ጓደኛ ነው።

መቶ ጠዋት ምናምን እንጀራ ያደርሱለኔ ብሎ ማለት ነው። ጓደኝነት ውለታ አለብኝ። እነሱ ግን እንዴት እንደምከፍለው ነው ያላቅም። እንደ ሰማችሁት ነው። በጣም የሚያሳዝን ነው። ታኩሪ የደሴ ነው። ደሴ የሀገር ግዛት ወሎ አካባቢ የሚገኝ ነውእና ይህንን ይመስላል የእናታችን ነገር ወላሂ ሀቂቀተን የሚይን ነገር። ሁላችንም ከልባችን አላህ ልብ ሰጥቶን እናታችን እንንከባከብ። ታኩሪ አንድ ፎልት ሰርቶ ነበርና ያንን ፎልት ሲሰራ አላህ ስብሃነወተዓላ እዚህ ብሎ ዱኒያ ላይ የሆነ ነገር አሳየው፣ እና እሱም የሚሰጠው ምላሽ አለ። የሰራው ፎልት ምንድን ነበረ? ምላሽ ያገኘው ከአላህ ዘንድ የመጣለን ምላሽ ና፣ እሱም አስተንትኖ ወደ ራሱ የተመለሰበትን አንድ ቪዲዮ እንመልከት፣ በቀጥታ ወደዚያ። አባባሚያዚ ተቀበይማ፣ አገራችን ሰላም እኛንም ጤና በወሎ መጅን አሚን በይማ። እዚያ ደረሰኝ ጌታ ነው ካልኩት በቃ በይፋ እስካሁን እዚ ቄን ያዘጋብኝን ከለቀኩት በኋላ በቃ እስካሁን ነው። አረ በጣም የተቀበልኩት ነበር። እስካሁን አላጠፈውት ይንትን የክሊፕ ምናልባች ሰርቼ ሀብታም ከሆንኩኝ እንትን ሰደቃ ምናምን የምሰጥበት ችግረኛ ምናምን ካልችግረኝ አላጠፋሁም። ይሄ ሙዚቃ ከወጣ በኋላ ነበረ ያ አላህ እርዚቁን ቀንሶበት ነበረ። እና ሀራም ነው ሙዚቃ፣ ሀራም አላህ ሀራም ያደረገውን ነገር ሲሰራ አላህ ጋር ሲጣላ፣ እንደዚህ አይነት ነገር ተፈጠረ። አላህ ሁላችን ሀራም ነገር እንሰራለን፣ ወደ ራሳችን አላህ የምንመለስ አላህ እርዚቃችን የሚያበዛ ያደርግልን። አላህ ያው የዚህን ልጅ እርዚቅ የከፈተለት በበግ ምክንያት ነው፣ በትንሽ ነገር አላህ ስብሃናሁ ወተዓላ አነሳው ከመሬት ላይ፣ እና እሱ ምን ይመስል ነበር እንወስኪ አይቀተን በጣም ግርም የሚል ነገር ነው። ይሄን ልጅ ይሄ በግ ነው። ይሄ በግ ሲወጋው ቪዲዮ ተቀረጸ፣ ቲክቶክ ላይ ተለቀቀ፣ ቲክቶኩ ቫይራል ወጣ፣ ልጁ በጣም ታዋቂ ሆነ። ከዛ በኋላ የሚሰራቸውን ስራዎች እያያችሁ ነው። በጣም ተጠቅሞበታልና አላህ ሪዚቃችን ሲከፍትልን ከትንሽ ነገር ነው የሚያነሳንና እናቱም የቤተሰቡም ሁኔታ የሚያሳዝን ሁኔታ ላይ ነበር ያሉት። ቤተሰቡ ከዚህ ተነስቶ ያው ትልቅ ደረጃ ደርሰዋል። እሱም እንደ ትልቅ ሰው ነው የሚያስበው። አንድ ጥያቄ ተጠይቆ ነበር፣ እና የዘመን ወጣት ገንዘብ ሲያገኝ ምን ያደርግ ነበር እና እሱም ተጠይቆ ነበር። ስለዚህ ጥያቄ የተሰጠው መልስ አለ፣ እሱን እንከታተል። ብር ስታገኝ ምናምን እንዴት ላይክ ሱስ ምናምን አላታለለ ጓደኞች የሚያደርጉት ነገር ምናምን እንዴት አላታለለ አካባቢ እሱ ምን መሰለሽ፣ አንድ የሚያለያየው ነገር ኑሮሽ የተወለድሽ ሰው እና ሳይኖርሽ የተወለድሽ ሰው በጣም ይለያያል። ካለ ቤተሰቦች፣ ወንድም እህት ምናምን የሚያግዝ ሰው ካለ አትጨነቅም አንተ ስለ የቤተሰብ ኃላፊነት አይሰማሽም። ምንም ቢሆን እን ብላውን ጠጣሁም እኔ ደግሞ ደሞ አሉ አሉ ከባባት እንለያይ ማለት ግን በጣም ትላልቅ ናቸው። እናቴ ደግሞ እኔ ነኝ እዛ አብሬያታለሁ። ስቃዩንም ሌሊት አንተ አምስት ሰዓት ሌሊት አጥር የለውም። ጅብ እንኳን ቢገባ ማንም አያደናትም። እናቴ እሳት እያቃጠላት ተጋግራ ተኝታ ጠዋት እያደረሰን ምናምን፣ ያን ሁሉ አሳልፎ እንዴት ነው ከሷ ተለይቼ ማጨስ? ነው በቃ አይሙር ይሁን ይገሰሰኛል፣ ታውቂያለሽ። በጣም ከባድ ነው። በቃ ዝም ብዬ በቃ ጫካ ይውላሉ ጓደኞቼ ምናምን ነው የሚሉት አሉ። ጓደኞቼ በጣም እዛ ያሉት ብዙ እንትን እያሳልፎ፣ እኔ ወደ ላይ ነው የሚሄደው በቃ እርግቤና፣ ነው ወደ ላይ ነው የሚሄደው። ባጭሩ የታኩር ሕይወት ይህንን ይመስላል። ላይክና ሼር እያደረጋችሁ ተማሩበት እላለሁኝ። ይህንን ይሄንን የምታዩትን ቪዲዮ ልጋብዛችሁ ነው ያሰብኩት። ይሄ ቪዲዮ ሰሞኑን ማህበራዊ ሚዲያ በተለይ ቲክቶክ ላይ በጣም እየተሰራጨ ይገኛል። ይሄ ቪዲዮ እንግዲህ ሹፌር ነው፣ ሲኖ ትራክ ሹፌር ነው። እንደምታዩት እየነዳ ነው፣ መንገድ ላይ እየሰራ ያለው ስራ ከሹፌሮች የማይጠበቅ ሹፌሮች እንደምታውቁት በጣም በጥንቃቄ መንዳት አለባቸው ኃላፊነት አለባቸው የሰው ህይወት የሚቀጠፍበት በትራፊክ አደጋ ነው። እና ይህ ሰው እየሰራ ያለው ስራ እጅግ አስነዋሪ ነገር ነው እና ብዙ ቁጣዎችን ፈጥሯል። ነገር ግን ሰውየው የሰውን ሁሉ ቁጣ የሹፌሮቹንም ቁጣ አይቶ ይቅርታ ጠይቋል። በዚህን ቪዲዮ በጣም ይቅርታ አድርጉልኝ ብሎ ከራሱ አንደበት ተናግሯል። ራሱ የተናገረበትን ቪዲዮ እንከታተል። በጣም ትልቅ ይቅርታ ጠይቃለሁ።